ሰላም ሰላም፣ ያአሁኑ የሁሉም የኦንላይን ትምህርት ቤት ቤተሰቦች እንዴት ናቸው? ሰላም ናቸው። በዛሬው ዝግጅታችን ደግሞ ባለፈው ቃላትን እንዴት እንደምጽፉ እንደዚሁም ደግሞ ፊደላትን እንዴት እንደምጽፉ ከፊደላት ቃላትን እንዴት እንደምትመሰርቱ እና የቃላት አነባብ ስናሳያችሁ ነበር። ዛሬ ደግሞ ከእነዚያ ቃላት መጠነኛ ወይም ትንሽ ምንባብ ለመለማመድ የሚጠቅም በትንሹ የተዘጋጀች ምንባብ ይዘንላችሁ መጥተናል። በዚች ምንባብ በፊደላትን ቅርጽ የምትለዩባት እንዲሁም ደግሞ ማንበብ የምትለማመዱባት ለማመዱባት መጠነኛ የሆነች ምንባብ ናት። ይችን ምንባብ ይዘንላችሁ መጠናል። ከእኛ ጋር እየደጋገምን በዝግታ በመካከለኛ ፍጥነትና በፍጥነት እያነበብን እናሳያችኋለን። እናንተም እንደኛ እየደጋገማችሁ እኔ በማደርገው እኔ እንደማደርገው እናንተም እየደጋገማችሁ ተለማመዱ። ያመጣሁላችሁ ምንባብ ብልጧ ጦጢት ይላል። እንግዲህ ብልጧ ጦጢት የተለመደ ነው የልጆች ተረት ላይ አብዛኛውን ጊዜ ጦጣ ትገባለች እና በዚች ምንባብም እናንተም ቀለል ያለች የተለመደች ጽሁፍ ናት። ስለዚህ እናንተ በተለመደ ጽሁፍ ከባድ ጽሁፍ ስትገቡ ይህን የተለመደ ጽሁፍ ደጋግማችሁ እያነበባችሁ ከተለማመዳችሁ ከባድና አዲስ ጽሁፍ አዲስ ድርሰት በያችሁበት ሰዓት ደግሞ በዚያው መንገድ ማንበብ ስለምትችሉ ይጠቅማችኋል ብዬ ነው ይህን ቀለል ያለች አጭር እንዲሁም ደግሞ የተለመደች ጽሁፍ ይዤላቸው የመጣው። እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ሳብስክራይብ፣ ያደረጋችሁ ቤተሰባችን ሆኑ። ከዚህ በተጨማሪ ፊደላትን እንዲሁም ደግሞ እንግሊዘኛ አማረኛ ሂሳብና የተለያዩ ቋንቋዎችን እና የተለያዩ ትምህርቶችን ከእኛ ጋር መማር እንፈልጋለን ማወቅ እንፈልጋለን የምትሉ ልጆች እዚህ ስር ላይ ከባስቀምጥ ነው ስልካችን፣ በኢሞ በዋትሳፕ በቴሌግራም እየደወላችሁ አናግሩን። እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት ከምትፈልጉት አስተማሪዎች ጋር እያገናኘን የምትፈልጉትን አስተማሪ እየመደብን በምትፈልጉት ሰዓት የምትፈልጉትን እውቀት እንድትይዙ እናደርጋለን። ከእኔ ጋር አብራችሁ ተከታተሉኝ። ብልጧ ብልጧ ጦጢት ይላል። እርሱ ነው ብልጧ ጦጢት። በድሮ በድሮ ጊዜ ጊዜ ጦጣና ጦጣና ጅብ ጅብ በአንድ ባንድ ጫካ ጫካ ውስጥ ውስጥ ይኖሩ ይኖሩ ነበር ነበር። ጅቡ ጅቡ ጦጣን ጦጣን ለመብላት ለመብላት አሰበ አሰበ ። ጦጣንም ጦጣንም ጠራት ጠራት። አሞኛል አሞኛል ጠይቂኝ ጠይቂኝ አላት አላት። ጦጣም ጦጣም ለመጠየቅ ለመጠየቅ ሄደች ሄደች ራቅ ራቅ ብላ ብላ ተሻለህ አያ ጅቦ? ተሻለህ አያ ጅቦ? አለችው አለችው። ኧረ ኧረ አሞኛል አሞኛል ገብተሽ ገብተሽ ጠይቂኝ ጠይቂኝ አላት አላት። ጦጢትም ጦጢትም በሩ በሩ ላይ ላይ ቆማ ቆማ ስታዋራው ስታዋራው ቆየች ቆየች ጅቡ ጅቡ ለመብላት ለመብላት ለመብላት አንጠራራኝ አንጠራራኝ ብሎ ብሎ ዘሎ ዘሎ ሊይዛት ሊይዛት ሲል ሲል ጦጢትም ጦጢትም እኔንም እኔንም ሰው ሰው ጠራኝ ጠራኝ ብላ ብላ ዘላ ዘላ ዛፍ ዛፍ ላይ ላይ ወጣች ወጣች። እንግዲህ በመጀመሪያው እንደዚህ በጣም ፊደላትን ሆሄያትን እየቆጠራችሁ ምናምን ለመጀመሪያ ጊዜ እንደዚህ ካነበባችሁ በኋላ ደግማችሁ ደግሞ ስታነቡት፣ ብልጧ ጦጢት። ጦጢት በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር ጅቡ ጦጣን ለመብላት አሰበ ጦጣንም ጠራት አሞኛል ጠይቂኝ አላት ጦጣም ለመጠየቅ ሄደች። ራቅ ብላ ተሻደህ አያ ጅቦ አለችው። ኧረ አሞኛል ገብተሽ ጠይቂኝ አላት። ጦጢትም በሩ ላይ ቆማ ስታወራው ስታወራው ቆየች። ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም እኔንም ሰው ጠራኝ ብላ ዘላ ዛፍ ላይ ወጣች። እንግዲህ በሁለተኛው ከመጀመሪያው በተሻለ ፍጥነት እንዲሁም ደግሞ ምንባቡም ትርጉም ሊሰጥ በሚችል ሁኔታ እያነበብኩት ነው ማለት ነው። እናንተ እንደዚህ በሂደት እየተለማመዳችሁ በሄዳችሁ ቁጥር ሶስተኛው ላይ ለምሳሌ ሳነብ ከአንደኛው በተሻለ ከሁለተኛው በተሻለ ከሶስተኛው ሶስተኛው ላይ ደግሞ የተሻለ ትርጉም ሚሰጥና ጥሩ አርጌ ማንበብ እችላለሁ ማለት ነው። እናንተም እንደዚህ እያደረጋችሁ መለማመድ ብልጧ ጦጢት በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር። ጅቡ ጦጣን ለመብላት አሰበ። ጦጣንም ጠራት። አሞኛል ጠይቂኝ አላት። ጦጣም ለመጠየቅ ሄደች። ራቅ ብላ ተሻለ ሀያ ጅቦ አለችው። ኧረ አሞኛል ገብተች ገብተሽ ጠይቂኝ አላት። ጦጢትም በሩ ላይ ቆማ ስታዋራው ቆየች። ጅብ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም እኔንም ሰው ጠራኝ ብላ ዛፍ ላይ ወጣች። እንግዲህ እንደዚህ እያደረጋችሁ እናንተ እየደጋገማችሁ እየደጋገማችሁ እያነበባችሁ ተለማመዱ። እንግዲህ ከቃላት ከቃላት ቀጥሎ ሊመጣው የሚችለው እንደዚሁ ምንባብ ስለሆነ ቃላት ከዚያ አረጋት አረፍተ ነገር እነዚህ ቀጥሎ ደግሞ ይህ ምንባብ ነው የሚመጣው። ስለዚህ እናንተ ቃላትን ፊደላትን አዘጋጅችላችኋለሁ እዚያ ጋር እየገባችሁ እነዚህ ይህ ምንባብ ደግሞ እየደጋገማችሁ እንደ እኔ እያነበባችሁ ተለማመዱበት። ማንበብ መጻፍ በቀላሉ እንድትችሉ ያደርጋችኋል። በተረፍ ከእኛ ጋር በቀጥታ ማንበብ መጻፍ እንደዚሁም ደግሞ ፊደላትን መለየት ወይም ደግሞ በእንግሊዝኛ በአማረኛ እና ሌሎችን ትምህርቶች የምትፈልጉ ልጆች ካላችሁ ባስቀመጥነው ስልካችን በቀጥታ ደውሉልን። በምትፈልጉት ሰዓት የምትፈልጉትን ትምህርት እንሰጣችኋለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።